እኔ እኮ በጣም የገረመኝና ጥያቄ የሆነብኝ ነገር ቢኖር ምንድን ነው፣ ዳኒ እና ጥጉ ለተዋደዱት አብርሽና ሩታ መጨነቃቸው ማእንዲ ምን የምለው እናትና አባት ናቸው እንዴ? አንዳንድ ጊዜ ሳስበው ይገርመኛል። ሰላም ሰላም፣ ውድ የተከበራችሁ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እንዴ! ጭቅጭቁን እንደቀጠለ ነው እዚህ ሰፈር። ዳኒ ሌላ ጊዜ ጋር ሄዷል። እምቧ ከርየው እኔ የምለው ጥጉ ማለት ነው፣ ዳኒ ካላፈቀርሽው ካልወደድሽው ለምን ትናደጃለሽ? ለምን እንዲህ ትሆኛለሽ? ለምንስ ሙሽሮቹን ሰላም ታሳጣላችሁ? አገር ላይ ጭቅጭቅ፣ አሁን ደግሞ በሰው ሀገር ላይ። አረ ሙሽሮቹ ለሙሽሮቹ እድል ስጡ፣ እንደው ፈታ ይበሉበት። በሰው አገር ላይ ሰላማቸውን ያገኙ። እንደዚህ ጭቅጭቅ ምን የሚሉት ነው? እኔ ለአብርሽና ለሩታ በጣም አዘንኩኝ። እውነት በጣም ግራ አጋባኝ፣ እንዴ እንደዚህ ሩታ የማ ምን ሆና ነው ማለት የሆነ ዝም ታብዝታለች። ዝም አለች እኮ ዝም በቃ ቅዝቅዝ ብላለች። ጩኸቱ ይመስለኛል አብርሽ ያው አብርሽም ትንሽ ቀንስ አርጓል፣ ግን እንደ ዛኔ አክል አይደለም። ሰው ለሙርሽሮች እድል ስጡ፣ ዝም ብላችሁ ናታቸው ላይ አትጩ። እሺ የዳኒ ተፈለ የፈለገው ቦታ መሄድ ይችላል ማለት ወንድ ልጅ ነው። ወንድ ልጅ ደግሞ ራሱ ሲመርጥ ራሱ ሲፈልግ ነው፣ በግድኛ የምናስረው ነገር አይደለም። ፅጌ ደግሞ ቅናት ይመስለኛል፣ ቅናት የቅናት ነገር ነው። የምታዋሪው አንቺ ቅናት ይዞሽ ነው። እንዲህ እንዲህ አንድ ሰው ካልቀና እንደዚህ እንደዚ አያናግረውም እንደዚ አያደርገውም። እኔ ካልቀነሁኝ ፍቅረኛ ወይንም በልቤ የምወደው ፍቅሬን ገልጭለት ለማላቀው ወንድ አብሮ ለሆነ ወንድ ነገር ግን እዚህ ፍቅራችሁን ስትገላለጡ አይተና አናቅም ሰምተና አናቅም። ነገር ግን ቤስት እንደሆናችሁ እናውቃለን። እሱ ስለሄደ በቃ ከሱ ውጭ ማንም እንደሌላ አድርገሽ አስበሽ ያዙ ይልቀቁኝ ትናንት ተወንድ ጋገራ ገና አዩት ብለሽ እንደዚህ ቤቱ ኑሮ አንዳ ማድረግ ምን የሚሉት ነው? እኔ በጣም ነው የሚገርመኝ። ግን በጣም ደግሞ የሚያናድደው ዳኒ ጥጉር አለመረዳቱ። ለምንድን ነው ማትረዳት? ለምን እንደዚህ ታናድዳት አለ ለምን? እኔ በጣም ነው ግራ ያጋቡኝ እነዚህ ልጆች ማለት ነው በጣም ፍቅርህን ግለጽላት። በቃ ትወድሃለች፣ በግልጽ ያስታውቃል። ጥጌ እንደምትወድ እንደምትፈልግ ያስታውቃል። እሷ እየወደደች ደግሞ ሌላ ሴጋ መሄዱ ለምን አስፈለገ? ኧረ በጣም ግራ ታጋባላችሁ። ለማንኛውም ሩታ እና አብርሽ ስላያቸው ስለመጡ በጣም ነው ደስ ያለኝ፣ ምክንያቱም ጠፋ ብለው ነበረ። እንደዚ ታይተው አልመጡም ነበረ። በማንኛውም ቤት ዛሬ ብቅ ብለዋል ማለት ነው ሙሽሮቹ እና ግን እናንተም ወይንም ተሞሸሩና አሳዩን፣ በጠብ ፍቅር ወይንም በጭቅጭቅ። አንድ ሰው ጭቅጭቅ ካበዛ በተለይ ደግሞ ሴት ጭቅጭቅ ካበዛ ያን ሰው ቶ ፈልገዋለ፣ ማለት ነው። ዳኒ ደግሞ ምንም ሊገባው ሊረዳ አልቻለም። በቃ ግድ የለሽ ነው። እሱ ፈለገበት ቦታ ተንቀሳቅሶ የሚመጣው አቤት፣ ጉድ። ጥጉ በቃ ቻዩ፣ እንግዲህ ምንም ማድረግ አይቻልም። እሱ ካፈለገ በቃ ፈለገ፣ እሱ ካልፈለገ ደግሞ በግድ የሚሆን ነገር የለም። ውዶቼ፣ በህይወታችሁ ለህይወታችሁ፣ ያው እናንተ ናችሁ መራጭ፣ ነገር ግን ፈጣሪ ደግሞ ሲጨመርበት ነገ እንደገና ደግሞ እናንተ ያሰባችሁት ሰው እሱ የሚያስባችሁ ሲሆን ነው። እሱን ሌላ የሚያስብ ከሆነ ምን ዋጋ አለው? እናንተን ካላሰበ እናንተ ብቻችሁን እንዲሁ ስትንጨረጨሩ መኖር እኮ ነው። ወይ ጉድ!